ሰላም ጤና ስ ኢትዮጵያ ና ቱል ኢትዮጵያን በዓለም ዳርቻ ያለ ቱል ሰላማችሁ ይብዛ እያልኩ ወደ ዛሬው ወደ ተመረጠው መረጃ ይሳልፍ። እንግዲህ በወሎ ዞን በደሴ ከተማ በሚታወቀው እንግዲህ መከላከያ በወሰደው እርምጃ ፋኖ ከፍተኛ ኪሳራ አስተናግዷል ማለት ነው። ይህም የደረሰበት እንግዲህ በደሴ ዙሪያ በሚገኙ ወረዳዎች እንግዲህ ለዘረፋ የተሰማረው ፋኖ እንግዲህ መከላከያ በወሰደው እርምጃ ከፍተኛ ኪሳራ ማስተናገዱ ለማረጋገጥ ችለናል። ከዚህ በተጨማሪ ደግሞ ከፍተኛ የሆነ ምርኮኛ አንድ በመግቢያ ልጅ የላቸው እንደቀረቡ ምርኮኛ እንዲሁም ደግሞ ሁለት ዲሽቃ አንድ ብሬን ጥይትና በርካታ ክላሽ ምርኮኛ መሆኑ ተገልጿል። መከላከያ እንደገለጸው መረጃ ከሆነ በደሴን ተቆጣጠረን ሲል የነበረው ከፍተኛ ኪሳራ ማስተናገዱ ከቶስ ሊቆጣጠረው ይቅርና ከፍተኛ ኪሳራ እንዳስተናገደ፣ ይህ ብቻ አይደለም እንግዲህ ለዘረፋ የተሰማራ ቡድን መሆኑ በምርኮኞች እንግዲህ ለመናገር እንደቻሉና በዚህም ማረጋገጥ እንደተቻለ ተዘግቧል ማለት ነው። ሰሞኑን እንግዲህ በመረጃው ሲዘዋወር ነበረ። ደሴን ተቆጣጠር ነው እየተባለ ፋኖ እንግዲህ መረጃዎቹን በኃይለኛው ሲያራግብ እንደነበረ ተመልክተናል። እንግዲህ በተጨባጭ ግን መሬት የወረደው መረጃ ግን ስንመለከት እንግዲህ ፋኖ በደሴ ዙሪያ በሚገኘው ከፍተኛ ኪሳራ እንዳስተናገደ፣ ይህም የደረሰበት እንግዲህ መከላከያ በወሰደው እርምጃ ነው። ስለዚህ ለመከላከያ ቅድሚያ ክብር እየሰጠን መከላከያ እንግዲህ ድንበር ተሻጋሪ መሆኑ በግልጽ ያየንበት ነው። በሰሜኑም ጦርነትም እንግዲህ ጀብድ እየሰራበት ነው። አሁንም ደግሞ በአማራ ክልል ከፍተኛ ጀብድ እየሰራ የሚገኝበት ነው። እንዲሁም ደግሞ በሸኔ ላይ በወሰደው እርምጃ ከፍተኛ ጀብድ እየሰራ ስለዚህ፣ ክብር ለመከላከያችን እየሰጠን እንግዲህ በደሴ ላይ በወሰደው በደቡብ ወሎ ዞን በሚታወቀው በደሴ ከተማና እንዲሁም ዙሪያ ወረዳዎች በወሰደው በተቀናጀ መልክ የመከላከያ እርምጃ እንግዲህ ከፍተኛ ፋኖ ኪሳር አስተናግዷል። ከዚህም ውስጥ እንግዲህ በርካቶች ምርኮኛ መሆናቸው ተገልጿል። ከምርኮኞች ባሻገር ደግሞ በርካታ የትጥቅ መሳሪያዎችን ምርኮኛ አድርጓል። ከነዚህ እንግዲህ በከፍተኛነት ከሚታወቅ ከራሽ ሁለት ዲሽቃና፣ አንድ ብሬን እንዲሁም በርካታ ክላሽ መሳሪያዎች እስከ ከነ ምርኮ ጋር ገቢ ማድረጉ ተገልጿል ማለት ነው። እንግዲህ እነዚህ ምርኮኞች በሰጡ ቃለ መልልስ ለዘረፋ እንግዲህ የተሰማረ ቡድን መሆኑ በጣም የሚያሳዝነው እሱ ነው። ባለፈው በተለያየ ቪዲዮዎች ሰርችላችኋሉኝ እስከነ ጨባጭ ማስረጃዎች ትምህርት ቤት እንዴት እንዳፈረሰ። ስለዚህ በደሴ ላይ በደረሰበት ከፍተኛ ኪሳራ ፋኖ እንግዲህ ወደ መጣበት ቀሩ እየፈረጠጠ መሄዱን ለማረጋገጥ ችለናል። ስለዚህ ቅድሚያ ሰላም ለኢትዮጵያ፣ ሰላም ለሀገራችን እያልን ዘረኝነት ይውደ ባይዘወይ እንግዲህ የሚያስፈልገው ሰላም ነው። መደራደር፣ መናገር አገር ለሀገር ትልቅ ረፍትና ሰላም እንዳለው እኔ አምናለው በግሌ። ዘረኝነት ማንንም አይጠቅም። ስለዚህ አሁን መከላከያ በወሰደው በደቡብ ወሎ ዞን በዛሬ ሁለት ዛሬ ማን ነው ማርች በኢትዮጵያ ማንት መጋቢት ወይም መጋቢት 06 07/2017 ማለት ነው። በወሰዱ እርምጃ በትናንትና ሁለት እንግዲህ በተለያየ ሶሻል ሚዲያዎች ሲራገብ ተመልክተናል። ፋኖ እንግዲህ በደወሎ ዞን ደሴን ተቆጣጠረ ሲባል መረጃዎችን እያየን ነበረ። ነገር ግን መሬት የወረደውን ስናይ ደግሞ በተቃራኒ ሆኖ እናገኘዋለን። በአጭሩ እንግዲህ የአንድ ውሸት ዜና በአጭሩ የአንድ ሰው መገለጫ ይሆናል። እኔም አቅርቡ ዜና ውሸት ከሆነ ሁሌም ውሸት ይታያል ማለት ነው። እኛም ተቆጣጠሮ ብለን ስንመለከት ከመሬት የወረደ ውሸት መሆኑን ለማረጋገጥ ከዚያውኑ ባለው መረጃ ችለናል። ስለዚህ ከእውነት የራቀ መሆኑን ከተጨባጭ እውነቶች ጋር እጀላችሁ ቀርብ ያሉ ማለት ነው። ይህም የሆነበት እንግዲህ ከፍተኛ ኪሳራ ያስተናገደበት ከምርኮኞች መረዳት እንችላለን። ሌላኛው እንግዲህ የዚህ ጋር አየዥም አልፎ ቅድሚያ ሀላገራችን ሰላም ያስፈልጋል። ብሔርተኝነት መንግስት መንገዱ ክፍት አድርጎታል። እንነጋገር እንደራደር ያለበትን ስለዚህ መነጋገር መደራደር ለሀገር ከፍተኛ ሰላም እረፍት ነው። ለሀገር ብቻ ሳይሆን ለክልሉ፣ ለክልሉ ብቻ ሳይሆን ለአቅም ደካሞች በተለይ ስለዚህ መንግስት ክፍት ያደርገውን በር መጠቀም ከምንም ከማንም በላይ ወሳኝ ነው ብዬ በግል አምናለሁ። ወሳኝ ብቻ ሳይሆን እንግዲህ በተለይ የሕፃናት የመማር መብታቸው እውን እንዲሆን ትልቁ ሚና ይጫወታል። ምክንያቱም ሕፃናት የመማር መብታቸው ተነፍገው በፋኖ እንግዲህ ካምፕ አድርጎት እየተመለከትን ነበረ። ይሄ የሆነበት እንግዲህ በተጨባጭ በተለያዩ ቪዲዮዎች ይጀላቸው እየቀረቡ ነው። ስለዚህ ዘረኝነት ይውደም እያልነ በዛሬው ውሎ በደቡብ ወሎ ዞን ደሴና ደሴ ዙሪያ የሚገኙ የወረዳ ከተሞች መከላከያ በተቀናጀ መልክ በወሰደ እርምጃ ከፍተኛ ኪሳራ ማስተናገዱ ለማረጋገጥ ችለናል። ከዚህ ውስጥ ከምርኮኞች እንግዲህ ከሀያ በላይ ምርኮኛ ተይዘዋል። እስከን ሙሉ ትጥቃቸው ከመጀመሪያው ከምግባዊ ልጅ ላቸው የቀረቡትኝ ምርኮኞችና ትጥቃቸው ምርኮኛ የሆነበት ነው። ስለዚህ በደሴ ከፍተኛ ፋኖ ኪሳራ በዛሬው ውሎ አስተናግዷል። ዘረኝነት ከማንም ከምንም ይውደን፣ ኢትዮጵያ ለዘላለም ትኖር። መከላከያ ክብር ይገባቸዋል። ለመከላከያ ትልቅ ክብር አለን። በዘረኝነት ስንያዝ፣ በዘረኝነት ማል ጣልቃ ይገባን፣ በሀገር ሲመጣ በሀገር መካከል ጣልቃ ይገባን። ስለዚህ ድንበር ተሻጋሪ የሆኑ የሀገር ሁሉና የሚከበሩ በመከላከያ ነውና፣ ክብር ለመከላከያችን እየሰጠን፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ አብሮነታችን ትገልጹ ዘንድ፣ በተለይ ጎቻ በሚለው ቻናሌ ትንሽ ቻሌንጅ ስለገጠመው ሁለተኛ ቻናል እንድከፍት አስገድዶኛ። ሰብስክራይብ አርጉ። ዘረኝነት ሁሌም እቃወማለሁ። ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እየጠየቅኩ እንግዲህ እኔ ወንድማችሁ ነኝ። ዘረኝነትን በመቃወም የኢትዮጵያ ትቅደም ብሔርተኝነት ይጥፋ በሚል ከምስማማ አንዱ ኢትዮጵያዊ እኔ ወንድማችሁ ነኝ። ስለዚህ በዛሬ ሁለት የነበረው የመከላከያ በወሰደው እርምጃ እንዲሁም ደግሞ ፋኖ ሲሰራው በነበረው የውሸት ዜና ደሴን ተቆጣጠር ነው። ያ ደሴ ሳይገባ ደሴን ተቆጣጠር ነው፣ ባህርዳር ሳይገባ ባህርዳርን ተቆጣጠር ነው ይላል። ነገር ግን መከላከያ በወሰደው እርምጃ በደሴ ላይ ያሉ አጠቃላይ ደሴና ዙሪያ ባሉ ወረዶች ደሴ አልገባም። ባጭሩ ከፍተኛ ኪሳራን ያስተናገደ እንግዲህ ከቅድሚያ የሚያስፈልገው ሰላም ነው። ሰላምን ካልቀበልም ካለ እርምጃ ይወሰዳል። ስለዚህ ወራሪ የምንለውን ትተን መንግስት ክፍት ያደረገውን በር ብንጠቀም ለሀገርም እንደ ክልልም ተጠቃሚ ነን እንጂ ኪሳራ አይደለም። መነጋገር፣ መደራደር መሸነፍ አይደለም፣ ለህዝብ ማሰብ ነው። በንግግር በድርድር ለሀገርን ሰላም አድርጎ ሀገርን ማልማት መሸነፍ አይደለም። መሸነፍ አለመሆን ተቀብለን ለሀገራችን ቅድሚያ እየሰጠን ሰላም ለሀገራችን ሰላም፣ ኢትዮጵያ ይሆን እንግዲህ። በሌላ ቪዲዮ እስክንገናኝ አዲሱ የሆናች ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ አውዲዮን እየጠየቅኩኝ፣ ክብር ለመከላከያ ይሁን፣ ዘረኝነት ይውደም።